ሰላም ጤና ይስጥልኝ። ማሮቼ ፍቅሮቼ፣ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሰብስክራይብ አድርጉኝ። እኔም ምላችሁ እንደ ውስጥ እስከርብ ስናደርግ እና ባዶ ስንሆን የትኛው ነው የሚያምርብን? እስከርብ ስናደርግ አናምርም? በጣም ነው የምናምር። እስከርብ እንዴት ነው ሴት ልጅ የሚያሳምረው? እስከርብ ማለት እውነት በ በጣም በጣም ነው የሚያምረው እና እግዚአብሔር ወይ አሁንም ቢሆን በቃ ወደ ራሴ መልሳኝ፣ ሁላችንም ወደ ራሳችን መልሶ እንደ ሙስሊሞች ሽፍንፍን፣ ክርስቲያኖችም እንደዚህ ሽፍንፍን የምንልበት ሽፍንፍን የምንልበት ቀን ያምጣል። ለምንድን ነው እኛ ክርስቲያኖች መገላለጽ እኮ ክልክል ነው። እግዚአብሔር አሳምሮ ፈጠረን። እግዚአብሔር አሳምሮ የፈጠረነውን ገላ ማሳየት የለብንም። ስናምር ወይኔ እኔ አሁን ጸሎት ሳደርግ ይህን ለብሼ ነው። እና እሁድ አርባር ጸሎት አደርጋለሁ ይህን ለብሼ ነው። ይህ ደግሞ ሴትዮዋ ናት እየሰጠችኝ ማለት ነው። እና ያምራል ሲያምር እግዚአብሔርን ሲያምር እና እናንተስ ምን ትላላችሁ? ስደት ላይ ስንኖር እንደዚህ ሲከፋንም ጸሎት ማድረግ ጸሎት በቃ ሁሉንም ነገር የሚያበረታታው ጸሎት ነው። ክርስቲያኑ፣ ሙስሊሙ በጸሎት እኔ በጸሎት ብዙ ነገር አትረፍ ያለው እናንተ ሳህቶቼ ደግሞ አበረታቱኝ፣ ሰብስክራይብ እያደረጋችሁ ፍቅራችን ግለጽልኝ፣ ወላ ሳምር እግዚአብሔርን ሳምር ለካ ሴት ልጅን እኮ እውነት እኔ እስከርብ ያምርብኛል። በነገራችን ላይ ለወደፊት እራሱ በቃ እንደዚህ ነው። ለወደፊት እንደዚህ መሆን እፈልጋለሁ። እግዚአብሔር ደግሞ ልቦናዬን እንትን ብሎልኝ እቺ ማተቤን አንገቴ ላይ አድርጌ እንደዚህ በቃ ሽፍንፍን ማለት ነው። ምወደው ያረቢ በቤቱ ያጽናኝ እግዚአብሔር አምላክ የድንግል ማርያም ልጅ እና በስደት ያላችሁ እህቶቼ እግዚአብሔር አምላክ ይጠብቃችሁ። ሰብስክራይብ ሼር እያደረጋችሁ ሲፍክራችሁን ግለጹልኝ። ቢያንስ እንኳን ሀምሳ አስገቡኝ። አሁን እኔ ጸሎት አድርጌ አሁን ከምሽቱ ስንሳን ነው አስራ ሁለት ሰዓት ሊሆን ነው። ጸሎት አድርጌ ሰውነቴን ታጥቤ ሻወር ወስጄ ጸሎት አድርጌ ተነስቻለሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። በስደት ያላችሁ እህቶችም እግዚአብሔር አምላክ ይጠብቃችሁ፣ ወዳችኋለሁ። እግዚአብሔር ደግሞ ያሰብነው ተሳክቶልን አገራችን ሰላም ሆኖልን አገራችን ሂደን እንደፈለግ ለመሆን ያብቃን። እና ሴት ልጅ ጥምጣም ብናረግ ያምርብናል ለማለትም ነው። ዝም ብዬ በእንትን እያየው ነበር ራሴ እውነት ሴት ልጅ እኮ እንደዚህ ስንጠመጠም ነው የሚያምርብን። እንትን ጭራ አድርገን አፍንጫችን ተበስተን፣ በዚህ ጋር ተበስተን፣ እግዚአብሔር ሲፈጥረን ራሱ ቆንጆ እያደርጉን የፈጠረን። እኔ እንዲህ አይነት ነገር አልጠቀምም፣ ግን በቃ ባና አድርገን እንዲህ አይነት ነገር ወደ ራሳችን ብንመለስ፣ በቃ እግዚአብሔር ቆንጆ እያድርጉ ነው ሲፈጥረን። እና እህቶቼ አብሶ በስደት ላይ ያላቸው እህቶቼ፣ በራሳችን በቃ ምንም አርቲፊሻል ነገር አንጠቀም። በራሳችን ነገር እንትን እንበል። ወዳቸዋለሁ፣ አከብራቸዋለሁ። ትንሽ እንትኔ ቁጠር ብዬ ነው እና ሀምሳ አስገቡኝ ቢያንስ መቶ አስገቡኝና ላይፍ መቅባት ንጀመር። አበረታቱኝ፣ ሰብስክራይብ አድርጉኝ ያለው ቦታ ብቻም አታሽቀብጡና፣ ወዳቸዋለሁ አከብራቸዋለሁ። እንደዚህ ልበሱ፣ እንደዚህ እንልበስ። በቃ እንደዚህ እንኳን ሽፍንፍን ባንልም በቃ ፊታችን እንደዚህ ሽፍንፍን አድርገን ቢያንስ የጦታችን ይሄ የሚታይ ጦታችንን መሸፈን እንዴ መሸፈን አለብን። ጦታችን የኛውና የኛ ብቻ ነው ያለ እንዳለናገር እና ሰብስክራይብ አድርጉኝ። ወዳቸዋለሁ አከብራቸዋለሁ። አቢሶ እንደኔ ሸቃሊት በጣም ወድሻለሁ ሸቃሊት ሸቃሊት ዩቱብ ክፈት ሰብስክራይብ እንደራረግ እንደደት ነቂ የሰው ቤት ሂደሽ እንትን አትበይ እና ማርቼ ፍቅሮቼ ዛሬ ደግሞ ማርያምን እ አሰሪ ያመጣችልኝ ስጦታ እግዚአብሔርን ገብርኤልን ነው የምላቸው አሰሬ ያመጣልኝ ያመጠችልኝ ስጦታ እንትን ይዳሰ ሳፍራ ነበር ምንድነው? ራሻን ያለችኝ። ራሻ አይደለም አረ ምዲና ነግራኝ ነበር። ይህም ያመጣችልኝ ስጦታ ያው አርቴሻል ቢሆንም ግን መስቀል ስላመጣችልኝ በጣም ደስ ብሎኛል። በጣም ማርያምን፣ በጣም በጣም ደስ ብሎኛል። የኔ መዳም በጣም ነው የምወድሽ፣ በጣም ነው የማመሰግን ለምታረጊልኝ ነገር ሁሉ በጣም አመሰግናለሁ። ነገ ደግሞ ትልቅ ቦታ ደርሼ አንቺን ለማመሰገን ያብቃኝ የኔ እንቁራሪት።